ይሆናል። ምንም አይነት ኃይል አይበግረንም። ይሻላ በዛሬው ዕለት ባንዋር መስጊድ እየተደረገው ተቃውሞ ቀጣይ ነው ይላሉ የተቃውሞ ተሳታፊዎች። የመንግስትን ጥቅም አስከባሪ ነው ተብሎ የሚነገርለት ጋዜጣ የህዝበ ሙስሊሙን ወኪሎች ፊርማ ለሐሰት ዘገባው ከተጠቀመበት ሳምንት አልሞላም። ይህንኑ መንግስታዊ የሐሰት ዘገባ በመቃወም የህዝበ ሙስሊሙ ወኪሎችን አቋም ይፋ ለማድረግ ህዝበ ሙስሊሙን መንግስት ይቅርታ ይጠይቅ እንጂ የህዝበ ሙስሊሙ ወኪኖች ለደረሰባቸው ብሔራዊ ጭቆና ይቅርታ ጠያቂ እንደማይሆኑ ይፋ ለማድረግ ድምጻችን ይሰማ የሙስሊሙ ንቅናቄ መሪ ብሔራዊ ጭቆናው የሰላማዊ ትግሉ መዘውር እንደሚሆን ካሳወቀም ቀናት ብቻ እንደተቆጠሩ ነው ዛሬ የካቲት አስራ አንድ ሁለት ሺህ ስምንት በአንዋር መስጊድ ብሔራዊ ጭቆናን እንቃወማለን ያሉ ምእመናን ድንገተኛ ተቃውሞን እያደረጉትም የዛሬው የድንገተኛ ተቃውሞ ተሳታፊዎች አንዋር መስጊድና አካባቢው በከፍተኛ የፖሊስ ኃይል ተወሮ የጦር ቀጣና ይመስል እንደነበርም ያስረዳሉ። ባለፈው ሳምንት የተለያዩ መፈክሮች ከፍተሻም አመልጠው ወደ መስጊዱ ስለገቡ ዛሬ የመስጊዱ የጥበቃ ኃይሎችና ፖሊሶች በመቀናጀት በመተባበር ምእምናን የያዙትን ሃይማኖታዊ መጻሕፍት ሳይቀር ይፈተሹ እንደነበርም ታውቋል። ወደ መስጊዱ የሚገባ ወረቀት ካለ በማለት ፍተሻ ላይ የበረቱት የፖሊስና የመስጊዱ የጥበቃ ኃይላት መእመኑ በልቦናው አምቆ ባንደበቱ የሚያወጣውን የጽናት ድምፅ የማገት ወይም የማገድም አቅም አልነበራቸውም። ሳምንታዊው የአርብ ስግደት ወይም የጁማ ሰላት ተሰግዶ እንዳበቃም በህወሓት የሚመራው መንግሥት በሐሰት ወንጅሎ ላሰራቸው ኮሚቴዎቻችን ያለንን ታማኝነት፣ መሥዋዕት ከፋይነት የምናሳይበትን የትግል መስተጻምር አሰማን። ኮሚቴው ይፈታ፣ ድምፃችን ይሰማ፣ ብሔራዊ ጭቆናው ይብቃ፣ መንግሥት የለም ወይ፣ መንግሥት የለም ወይ አልን፣ ይላሉ የተቃውሞ ተሳታፊዎችም ዛሬ ሳምንት ድንገተኛ ተቃውሞ ውስጥ ስለተካሄደ ፍተሻው በጣም የተጠናከረ ነበረ። ከዚህ በፊት የሚደረገው ያው በፖሊስ ብቻ ነበር። በተፈትችን የምንገባው ዛሬ ከሁለት ሰዓት ጀምሮ አካባቢ ደሽኝ ለማድረግ ሞክረን ነበረ። አካባቢ የሚመስለው ሰው ወደ መስጊድ የሚገባ ሳይሆን የሆነ ባለስልጣን በመንገዱ የሚያልፍ ነገር ነው የሚመስለው በጣም ፖሊሶች በአካባቢው ላይ ተጥለቅልቆ ነበር፣ ወታደሮች ብርሃምን የታጠቁ እና ከነሱ በፊት ወደ ሁለት ሰዓት ተኩል አካባቢ የመስጅድ ዘበኞች መስጅድ በር ላይ ፍተሻ ያደርጉ ነበረ፣ ፖሊሶች ከመጀመራቸው በፊት ማለት ነው። እና ፍተሻው በጣም በጣም የተጠናከረ ነበረ። ምንም አይነት ነገር ኪታቡላ መቅራት የሚፈልጉ ሰዎች መግባት በቃ እስኪያዳግታቸው ድረስ

ፖሊሶች ለማስፈራራት ቢሞክሩም አስፈላጊውን መስዋዕትነት ለመክፈል የመጡት ወጣቶች አላፈገፈጉም። ድምፃቸውን ከፍ እያደረጉ ወደ ድል ደጃፍ የሚያደርጉትን የጣምራ ጥሪ ሲያሰሙ ታጥቀው የመጡ ፖሊሶች ቆሞ ከማየት በስተቀረ አማራጭም እንዳልነበራቸው በተሳታፊው አንደበት ተነግሯል። ተቃውሞው ሲደረጉ የነበሩት መንግስት የለም ወይ ድምጻችን ይሰማ ትግላችን ይቀጥላል ዊ ኒድ ፍሪደም ምናምን አይነት መፈክሮች ሲሰሙ ነበረ አልሀምዱሊላህ ወላሂ ለእኛ በቃ የሆነ ሰርፕራይዝ ነበረ በ በጣም ደስ ይል ነበረ ሙስሊሙ ላይ ወኔ የታየበት ነበረ ደስ የሚል ወኔ በቃ የደስ መፈክር ሳይታሰብ የተደረገው ደስ ይል ነበር። በጣም ፖሊሶቹም ያው ቆሞ ከመሄዳቸው ምንም የማድረግ አማራጭ አልነበራቸውም። ቆመው ሲመለከቱ ነበር። አልሐምዱሊላህ በሰላም እንግዲህ ወደ ቤታችን ተመልሰናል። የመንግስትን አፈና የመንግስትን ዱላ ፈርተን ወደኋላ እንልም የሚሉት ሰላማዊ ሰልፍ አድራጊዎች በሕዝባዊ ወያኔ ሐርነት ትግራይ የሚመራው መንግስት የሚያደርስብንን ብሔራዊ ጭቆና እንገሽግሾናል በልህ ነው የተነሳ ነው እስከ መጨረሻው እንታገናለን የወከልናቸው የሕዝበ ሙስሊሙ የመፍትሄ አፈላላጊ ኮሚቴዎች መፈታታቸውና ጥያቄያችን መመለሱ ነው መዳረሻችን የሚያቆመን ኃይል የለምም ይላሉ አሁን መፈክሩን በምናሰማ ሰዓት የሆነ እንድንፈራ የባት ፈራራት አይነት ጉላቾ የማስተካከል ምናምን አይነት ያሳይ ነበረ። ያንን እያየን ግን ህዝቡም ለመሸሽ አልሞከረም ነበር ያ ነገር የወከልናቸው ወኪሎች ካልተፈቱ ጥያቄያችን ካልተመለሰም ተቃውሟችን ይቀጥላል። በምናደርገው የተቃውሞ ሂደት የሕይወት መስዋዕትነት መክፈል አለብን፣ ለዚህም ዝግጁነን የሚሉት ሰላማዊ ሰልፍ አድራጊዎች አገራዊ በሆነው የህዝባዊ እምቢተኝነት ባቡር ተሳፍረው ከሌላው ወገናቸው ጋር በመቀናቀል ለውጥን ለመቀዳጀት የሚያደርጉት መሰናዶ ጎልብቶ ጎልብቶ ወደ መተግበር መድረሱንም ያስረዳሉ። ያው ያው እልህ ነው በቃ ሙስሊሙ ላይ እየተካሄደ ያለው ነገር ከጊዜ ወደ ጊዜ እየተባባሰን የመጣው እኛም ደግሞ ማሳየት የፈለግነው ነገር ያው ሙስሊሙ ላይ እየተደረገ ያለው ጭቆና አፍሳ አልቆ መድረስ

አድርገነዋል ኢንሻአላህ። ወደፊትም ትግላችን በአላህ ፈቃድ ይቀጥላል፣ ጥያቄያችን እስኪመለስ ሙስሊሙ ቀና ብሎ ሜል እስኪጀምር ድረስ ኢንሻአላህ። መቼም የመንግስትን የጸጥታ ሀይሎች ዱላ ፈርደን ዝም እንደማን ማሳየት እፈልግ ነበር። ይሄንንም አሳይተናል፣ ኢንሻአላህ ወደፊትም ይቀጥላል ብለን ተስፋ እናደርጋለን፣ ኢንሻአላህ። እንግዲህ የዛሬውን ተቃውሞ በተሳካ መልኩ ጨርሳቸዋል። ባለፈውም ሳምንት የተሳካ ተቃውሞ ተደርጓል። በአንድ ሳምንት ውስጥ ሁለት ተቃውሞ መደረጉ ነው። ለወደፊትስ እንዴት ነው? አንዋር መስጊድ ብቻ ሳይሆን በተለያዩ ቦታዎች ተመሳሳይ ቅዋሜ የማድረግ አይነት አቋም አለ? በእናንተ በኩል የመንፈስ ጥንካሬ ውስጥ ምን ይመስላል? እኛ ወደፊትም በተለያዩ አንዳውም፣ የተለያዩ የድምፅም ተቃውሞች፣ መፈክሮች የማድረግ አላማ አለን። ወደፊትም ኢንሻአላህ እናንተ በድዋ አትርሱ። ያ ወደፊትም እንቀጥላለን ኢንሻአላህ። ምንም አይነት ሀይል አይበግረንም። በኢስላም የመጣ ነገር፣ በዲናችን የመጣ ነገር እስከ መጨረሻው የህይወትን መስዋዕትነት ከፍለን ተቃውሟችን በኦሮሚያ አካባቢ ተመሳሳይ የሆነ ተቃውሞ ይደረጋል ና እነዚህ የሚደረጉት ተቃውሞዎች ልክ እናንተ እንዳደረጋችሁት ተቃውሞዎች ተመሳሳይ ተቃውሞ እንዲደረግ እናንተ ያነሳችሁት ጥያቄም ተጨምሮ እንዲነሳ ምን የምትሉት መልእክት ካለ፣ ምክንያቱም በዛም አካባቢ ያሉ አድማጮቻችን እና ተመልካቾቻችን ይህንን ነገር ይከታተላሉ ና ወደዛ የምታስተላልፉት መልእክት ካለ የኦሮሚያ ወገኖቻችን እየተበደሉ ነው ያሉት። ሌሎችም በሃይማኖት ለማጋጨት መንግስት የተለያዩ ጥረቶችን እያደረገ የቻርቾችን መስጊዶች ላይ ላ ያደረገ ጥቃቶችን እያካሄደ ነው ያለው መንግስት። እና ትግሉ የሁላችንም ነው። ሌሎች ወገኖችም ሙስሊም ሆኖ ትግሉን ያልተቀላቀሉ ወንድም እህቶቻችንን ይህን ትግል ሊደግፉ ይገባል ብለን መልእክት እናስተላልፋለን። በተለይ ሙስሊም ወገኖቻችን ወንድሞቻችን የህልውና ጉዳይ ነው። ያለ ኢስላም መኖር አንችልም። ስለዚህ በኢስላም የመጣን ነገር ምንም አይል ሊያቆመን አይገባም። ፊት ለፊት መጋፈጥ አለብን። ሌሎች ወገኖችም ያው የኛ መታገል ለኢትዮጵያን ነጻነት ነው። ስለዚህ ያው ትግላችንን በአንድነት ከአራት አመት በፊት የተጀመረውን ሰላማዊ ትግል የሚመራው አሚሩ መሪው ድምጻችን ይሰማ ይዘዘን፣ እንታዘዛለን። ይምራን፣ እንመራለን። መርሃ ግብሪ ያውጣ፣ እንተገብራለን። ያስከትለን፣ እንከተላለን። ተከትለነውም ስንጓዝ መዳረሻችን የድል ደጃፍ እንጂ ሌላ አይደለም። እኛ የድምጻችን ይሰማ ድምጻችን ይሰማ የእኛ ነውና በማለት ቃል ኪዳናቸውን በማደስ የዛሬ ሰላማዊ ሰልፍ አድራጊዎች ይገልጻሉ። አዎ ያው በተለያዩ መንገዶች የእነሱን ትዕዛዝ የሚቀበልበት መንገዶች አሉ። በእነዛ መንገዶች ትዕዛዞችን ሁሉ ለመቀበል ሰረት እያደረግን ነው። የምታዘዘውን ትዕዛዝ መሬት ላይ ያው በተቻለን አቅም እየተንቀሳቀስን ነው። ኢንሻአላህ ምን ታዘዘውን ጠቅላላ አንተ እንሰማለን። ምንም አይነት ኃይል አይበግረንም። እንሻላ ማስተላለፍ የሚፈልገው ነገር በቃ በድዋ በተለይ ያሉ ሰዎች ማስታወስ በድዋ ነው። ያ እዚህ የተቻለን ሁሉ እናደርጋለን። እኛ የምንገልበት ዓላማ የለንም፣ የምንሞትለት ዓላማ ግን አለን ያሉት የድንገተኛ ተቃውሞ ተሳታፊዎች መልካምን እየሠራን ማለፍን እንመርጣለን። ስለምን መልካምን የሚሠሩ ወደ ፈጣሪያቸው በመልካም ሥራቸው የሚቃረቡ ደጋጎች ስጋቸው ቢሞት እንጂ እነርሱ አይሞትም። መልካምን የሰሩ ሲሞቱ የሕያውነታቸው መጀመሪያ ቢሆን እንጂ የእነሱ መጨረሻ አይደለም ሞታቸው። እያሉም ያስረዳሉ። ጨቋኞች ይላሉ፣ ጨቋኞች እንደ ማስፈራሪያ መሣሪያ የሚጠቀሙበት ሞትን ነው። ይህ አይገርምም፣ ጨቋኞች በቁም የሞቱ በመሆናቸው ለሞት የተዛባ ትርጉም አላቸው። በጨቋኞች የሚገደሉ ሰማዕታት ሕያው ናቸው የሚፈሰው የህያዋን ደም ደግሞ ሌሎች ህያውያንን የሚያለመልም ሌሎች ጀግኖችን የሚያበቅል በመሆኑ አምባገነናውያን ተስፋ አይቆረጡ፣ እኛ ወደ ድል ደጃፍ ከምናደርገው ጉዞ አናፈገፍግም ይላሉ። አምባገነናውያን በታጠቁት መሳሪያ፣ በሚተኩሱት ጥይት ሰውን ገድለው አቁስለውም ሕዝባዊ ትግልን ለመግደል ይሻሉ። ግን ማን በነገራቸው? ጥይት ትግልን አይገድለውም ባይሆን ትግል ጥይትን ይገድለዋል። የዛሬው ተቃውሞ የነገው መስዋዕትነት ብስራት በመሆኑ እኛም ጨቋኞችን ይቅርታ አንጠይቅም፣ በፍጹም በጭራሽ ጨቋኞችን ይቅርታ ጠያቂዎች አንሆንም። እኛ የሰፊው ሕዝብ አካልን። ስለዚህ ጨቋኞች እኛን ተንበርክከው ነገ ይቅርታ መጠየቃቸው አይቀርምና ወደ ድል ደጃፍ ድምፃችን ይሰማ እያለን እንገሰግሳለን። የዛሬው ያንዋር መስጊድ ተቃውሟችን እየተሳካ ነበር ይላሉ ሳዲቃ ምነኝ። ልብ ያለው ልብ ይበል።